ቅምጥሌ የኔ ጨዋ ሴት የኔ ፈገግታ የኔ ወርቅ እመቤቴን በቃ ሴት ነሽ አንቺ፣ ከልብሽ ሰው ነሽ ደግሞና በቃ ከመቶ ፐርሰንት የሆነ አንድ ፐርሰንት የማይሆኑ ሉ ሰዎች ናቸው ይሆኑ ዝም ብለው በማገባቸው ህት ገብተው መለፍለፍ የሚወዱትና ማንንም እንዳሰሚኒ ቆንጆ በቃ ሁሉም ቢሆን አንዳንዴ እንደውም የሚወዳችሁንም ሆነ የሚጠላችሁንም ሆነ ማታዩበት ጊዜ አለ። ፈጣሪያችሁን ብቻ እያያችሁ በፈጣሪያችሁ ብቻ እየተመካችሁ ፈጣሪን ጥሎ እንዳይጥላችሁ ብቻ እየጠየቃችሁ የምትሄዱበት አይደለም። የሚጠላችሁን ሰው ልታዩ የሚወዳችሁን ሰው ራሱ ቼክ ማታረጉበት ጊዜ አለ። ገባችሁ ልላችሁ የፈለግኩትና ቅምጥሌ፣ ከፈጣሪሽ ጋር ብቻ ተገናኘ። እሱ ይጠብቅሽ። ሌላ ምንም ልላልችልም። ምክንያቱም ፈጣሪ ሲወድ ነው ሰዎቹን የሚሰጣችሁና አንዳንዴ እንደዚህ ተች ሰዎችም ሲመጡ ደግሞ ኖርማል ነው። ምንም በማያገባችሁ በማይመለከታችሁ ማንም የማንንም ቤተሰብ የመተቸት ወይ ደግሞ የማንንም ቤተሰብ ለማስተካከል የሚሄድበት እርቀት የለም። ገባችሁ። ማንም ሰው ለገዛ ቤተሰቡ ራሱ ይጨነቃል፣ ራሱ ያስባል። ቅምጥሌ እናንተ ከምትሯት በላይ ለቤተሰቦቿ፣ ለእናቷ፣ ለአባቷ፣ ለወንድሞቿ አይደለም ለወንድም ለጓደኛ እንኳን ለአብሮ አደጎቿ ትናንት ላወቀቻቸው እንኳን የምትጨነቅ ልጅ ነች። ከገባችሁ ማለት ነው ነገር ግን አይ ነገር አይገባንም፣ እየገባን አይደለም ካላችሁ ደግሞ ዝም በሉ ዝም በሉ። ገባችሁ አይደል? ይሄን እምላችሁ ምንድነው፣ እናንተ የሆነ ነገር ስላላችሁ እሷ ወደ ኋላ ትሳባለች ወይ ደግሞ ወደ ኋላ ትቀራለች ማለት ምናምን ሳይሆን፣ ይደብራል። ራሳችሁን ዝቅ የምታደርጉት ይሆነ እንዴት ነው ይወላችሁ። በመጀመሪያ ደረጃ ስለ ራሷ ራሷ ታስባለች፣ ስለ ራሷ ራሷ ታውቃለች። ምን ማድረግ እንዳለባት ምን ማድረግ እንደሌለባት ጥንቅቅ አድርጋ የምታቀልጅ ነች፣ ይወላችሁ መልካም ስታስቡ ለሰዎቹ መልካም ነገር ስታደርጉ ፈጣሪ በጥፍ ድርብ አድርጎ ይሰጣችኋል። በራሳችሁ ወት አይታችሁት ከሆነ ለሰው ልጅ አንድ ብር ስትሰጡ ማርያምን ነው ምላችሁ አንድ ብር ስትሰጡ ማለት ነው ያላሰባችሁት ገቢ በቃ የሆነ በሺዎቹ የሚቆጠር ነው የሚገባላችሁ። ይህ የፈጣሪ ስራ ነው። ለምን እንደሆነ አላውቅም። ያላሰባችሁትን እኮ ነው አስባችሁ ለሰው ልጅ ግማሽ ሳንቲም አምስት ሳንቲም ብትሰጡ ከዛ በላይ በጥፍ ድርብ ሆኖ ይከፈላችኋል ማለት ነው ይህን ወላችሁ ንፈልገው እና እሷ መልካም ነገር ባደረግሽ ቁጥር ይሄ አሁን እኛ እያልናት ያለ ነው። አንዳንዴ ተንኮል እንድትማር ነው ተንኮለኛ እንድትሆን ሰው እኮ ህዝቡ የሚወዳት ወይ ደግሞ እግዚአብሔር በቃ ከዚህ እጥፍ ድርብ እያደረገላት ያለው የዋህነቷን አይቶ ነው። አይደል? የዋህ ስለሆነች ነው። ተንኮለኛማ ብትሆን እንዳንዳንድ ሰዎች ወድቃ ትቀር ነበረ። ገባችሁ? ኮሜንቱን አይታችሁት ከሆነ ሀይሚን አይቸን የመጣው ሀይሚዬ፣ ሀይሚዬ፣ ሀይሚዬ፣ ሀይሚዬ፣ ሀይሚዬ ነው የሚለው እንዳለ ኮሜንቱ ማለት ነው። ከዛ ሁሉ ኮሜንት ግን ጥቃቅን ኮሜንቶች የማይሆን ነገር ታወራላችሁ ጉድ እኮ ነው። እግዚአብሔርን ግርምን ያለኝ ሸር በተደረገው ሀይሚዬ የኔ ጀግና፣ የኔ አንበሳ፣ የኔ ትሁት፣ የኔ ምናምን ሁሉ ነገር በቃ መሞጋገስ ነው። ሌሎች ውስጥ አንዳንድ ሁለት ሶስት ሰዎች ሌላ ነገር ያወራሉ። እቺ አንድ ፍሬ ልጅ ሲያባት የምታሳሳ ፈገግታዋ ራሱ በቃ ድንቅ የሆነች ልጅ። ምን ታደርጋችሁ እንዴ? ምን ችግር አለው? ልጅቷ የባሏ ምድር የሚባለው የዋርሳዋ ሚስት ወንድም ነው ልጁ ሀብ ምኗ ነው ምኗ? ሀብ ዋርሳዋ ነው አይደል? ናኒ ምኗ ነች? የዋርሳዋ ሚስት ነች። ልጁ ምንድነው? ወንድሟ ነው። ግን ለልጁ ብላ ሳይሆን በናኒ ብላ ነው ለናኒ ብላ ናኒ እንድታግዛት፣ እንድትረዳት፣ ፍራንክ እንድታደርግላት ስለፈለገች፣ እንዲሁም ደግሞ ታውቃላችሁ በቅምጥሌ በኩል ብዙ ቤተሰቦች ስላሉ እነሱ ሰብስክራይብ እንዲያደርጉላት ስለፈለገች ጠየቀቻት እሻለቻት። ገባችሁ? ምንም ነገር ሲሆን እኮ ሊደርሱላት የሚችሉት ካጠገቡ ያሉ ሰዎች ናቸው። እኛ እንወዳታለን ወይ ቅምጥልን እንወዳታለን። ነገር ግን ስንወዳት በዙሪያ ያሉትን ሰዎች እሷ የምታደርጋቸውን ነገሮች ልንወድና ልናከብር ይገባል። የሰው ልጅ ስትወዱ እስከ ምናምኑ ነው ይባል የለ። ስለዚህ የሆነ ባንወድ ባናከብርም እሷ ጋር የመጡትን ሰዎች ወይ ደግሞ እሷ የምታደርገውን ነገር ባንወድም ባናከብርም ዝም ማለት፣ ዝምታ ወርቅ ነው ይባላል እኮ እንዴ ምን ችግር አለው? ለሰው ልጅ መልካም ነገር ማድረግ እሷ እዚህ ቻናል ላይ ስለተገኝሽ፣ ያ ሰው ከፍ ካለ የተሻለ ደረጃ ላይ ከደረሰ ምን ችግር አለው? አይታችሁ አደገው በአንድ ሰብስክራይብ ተደርጎ አምስት ሺ ምናምን ገብቶ ነበረ። ኔ ሳይሆን ራሱ ማለት ነው እንዴ ምን ችግር አለው? የአንቺ ቻናል ሁለት መቶ አምሳ ኬንድ እንገባ ብለን እኛ እንትንላለን። አንቺ ግን በሰው ቤት ዞር ያለሽ ምናምን በፈጣሪ እኮ አይ ነው ስለምንወዳት ከፍ ብላ እንድናያት ስለምንፈልግ ነው። ግን እንደውም ተንኮለኛ ብትሆን ኑሮ፣ አይ ተንኮል ጥሩ አይደለም፣ መልካም ሰው ሁኝ ብለን መምከር ነበረብን። እኛ ግን አሁን ተንኮል እያስተማርናት ነው። ሰው ህይወት የሚስተካከለው በፈጠን አይደለም በቸኮል አይደለም ነገሩ በቃ፣ ይህ ላድርገ ይላድርገ ብሎ በሮጥ አይደለም ፈጣሪ ባለው ነው። ፈጣሪ ሲያሳካላችሁ ነው። ገባችሁ? ምናልባት ዛሬ ቪዲዮ ፖስት ብታደርግኩ ምንም ሰብስክራይብ ላያመጣ ይችላል። ነገ ለምሳሌ ምንድነው ይሄ ቪዲዮ ፖስት ብታደርግ ዛሬ ባት በቃ በጥፉ ነው ደግሞ ቫይራል ሊወጣላት ይችላል፣ ሰብስክራይቡ ሊጨምር ይችላል። አንዳንድ ቀን እኮ ቪዲዮ ሰርታችሁ ፖስት አድርጋችሁ አንድ ሰብስክራይብ ማይጨምርበት ቀን አለ። አንዳንዴ ደግሞ ባልጠበቃችሁት መልኩ በቃ ሰብስክራይቡ ቪውም የሌለ ነው የሚሆነው ማለት ነውና፣ ቅምጥሌ እኔ እንትዩትነት ሽን መልካምነት ሽን ጥሩነት ሽን ለሰው ልጅ ሀሳቢነት ሽን በቃ አስተዋይነት ሽን ሰው አክባሪነት ሽን ተያለልሽ መቼም ቢሆን ማለት ነው። ፈጣሪ የሚወደው ነገር ስለሆነ የምታደርጊው ፈጣሪ የሚወደው ነገር ተይ ብዬ ወደ ሰይጣን አትመራሽ ይህ ትህትናሽ፣ ይሄ ሰው አክባሪነትሽ፣ የሰው ልጅ ከፍ እንዲል የምትፈልጊው ፍላጎት ይቀጥል፣ የኔ ቆንጆ። የሰው ልጅ ባንቺ ስበብ ከፍ ማለት ከቻለ ባንቺ ስበብ የተሻለ ደረጃ ላይ መድረስ ከቻለ ምን ችግር አለው? ስለዚህ ተው፣ በቃ አትንኳት፣ አትንኳት። ሁሌ ሁሌ እርግዝና ማስረገዝ ምናምን ብቻ ነው የምታውቁት ምናምን የምትሉ ደግሞ ማለት ነው ይሄ ነገር ኮ ትምህርት አለው አንዳንድ ሴቶች ዝም ብላችሁ ትናንት ካወቃችሁ ሰው ጋር ተጋድማችሁ የምታረጉ ሴቶች አላችሁ። ንገሪኝ ካላችሁ ማለት ነው ገባችሁ? ያ ወንድ ምን ሊያደርግሽ እንደሚችል ገባሽ? ወንድየው ደግሞ ዛሬ ወቃት፣ ትናንት ወቃት፣ ምንም እንትን ሳትል ደንታ አይሰጥም። አብረህ ትጋደማለህ። አንተ በአንድ ራስህን ነው የምትነሳው፣ እሷን ሁለት ራሷን ጥላት ትሄዳለ። ገባ? ለዛ ነው አንዳንዴ ወንድ ልጅ የታደርክ እንጂ እንዴት እንዴት አደርክ እንጂ የታደርክ አይባል የሚባል አባባል አለ። ስለዚህ ወንዶቹም ቆም ብሎ እንዲያስቡ ያደርጋል። አንዳንዴ የሆነ የራሳቸው የሆነች ሴት ጋብቻ መሆን የሚጠቅመው ለዚህ ነው። ከሆነ ካገኛችሁት ጋ የምትሆኑ ከሆነ በዚ አጋጣሚ የሆነ ጊዜ የሆነች ሴት መጣ እንደዚህ አይነት ነገር ልታደርግ ስለምትችል ወይ ልታቀርብ ስለምትችል ራሳችሁ የምታውቁና በራሳችሁ የምትተማመኑ ከሆነ ግን ምንም ማንም የለም ብላችሁ እንደዚህ ልጁ ኮንፊደንስ ኖሮት እንደተናገረው በኮንፊደንስ መናገር ትችላላችሁ። ገባችሁ? ነገር ግን ከዛችም ከዚችም ምትል ከሰከስ ልክስከስ ከሆንክ ግን ግራ ገብቶ ቁጭ ነው ምትለው። ልጆችም ስቃዬ ይበላሉ፣ ያቺ እነዛ ሴቶችም ደግሞ ስቃያቸውን ይበላሉና ይህ ወንድ ልጅ ስለሆን ከአንድ ራስን ስለምትነሳ ምና የሚባለው ነገር ላይ አላምንበትም። አርፈ ተቀመጥ። የምሬ ነው ብታቁት። ያን ነገር ነው የሚያስተምረው፣ ሴቶችም ደንገጥ ነቃ እንድትሉ ወንዶችም ደግሞ ስቅጥጥ እንዲላችሁ ማለት ነው፣ ቢገባችሁ። እንጂ ብልግና ነገር ነው ምናምን፣ ምን ነው ብልግና? አበሻ ግን ሲወራ ምናምን ሁሉ ነገር ብልግና ነው። ተግባሩ ላይ አንቺ ስትገኝ ግን ብልግና አይደለም። ተግባር ላይ የምታደርጉትን ነገር ሲወራና ምናምን በሰው ላይ ስታዩት ባለጌ ምናምን ትላላችሁ፣ ተግባሩ ላይስ ጥሩ ነው። በጣም ኮኖ የምትገርሙኝ ማለት ነው። ስለ ስርዓት ይኑራችሁ። በጣም አበዛችሁት። ምን ነው አፈላችሁ፣ እግዚአብሔርን አፈላችሁ። በቃ በዛ ስትፈልጉ ትዘቀዝቋታላችሁ፣ በዚህ ስትፈልጉ እንደፈለጋችሁ አፋችሁን ትከፍታላችሁ። ምን ይሁን ነው የምትሉት? ምን ልሁን ያላችሁት? የእኔ ወርቅ ስራ ማርያምን እንዳንቺ የሆነ ቅመም ያለች ቅመም ሴት አያችሁ እዚህ ጋር እኮ ናኒን ይዛት የመጣችሁ ምንድን ነው? በቃ ተቼ ይበታልሽ ይዋጣልሽ አለ። አንቺ ጎበዝ ሴት ነሽ፣ በቃ ኮንፊደንስ አለሽ ለምታደርጊው እያንዳንዱ ነገር፣ በጣም ጀግና ነሽ ብላ ነው እንግዲህ ተመርጣ ጀግንነቷ ታውቆላት በአደባባይ ይዛት የመጣችሁ እንጂ ሰነፍ ብትሆን ኑሮ ይዛት አትመጣ ወይ ደግሞ አትለምናት አብራትም አትመጣ። ገባችሁ? ይህን ያክል ነው የምትወደደውና የምትፈለገው። የትናንቱ ፕሮግራም በጣም ደስ የሚል ነገር ነበር ብላለች ናኒዬ። ናኒዬ ኔ ደርባባ አይላዊ ሶማች፣ ቅምጥሌ፣ ኔ ቆንጆ፣ ኔ ተወዳጅ የኔ የስራ ሰው የምር እግዚአብሔርን በቃ እንዴት አድርጌ ልንገራችሁ። በስልክም ባቃት በቃ ምርጥ እየልጅ ነች። ና እግዚአብሔር አምላክ የጠብቀሽ ከዚህ በላይ ከፍ ያለ ደረጃ ላይ ድረሽ ድረሽልኝ። ከዚህ በላይ መፈለግሽ ይጨምር፣ ተፈላጊነትሽ ተወዳጅነትሽን ፈጣሪ ይጨምርልሽ። ከሰው አይን የጠብቀሽ የኔ ቆንጆ። ብቻ ምን ልበላችሁ፣ ያው እንግዲህ ሁለታችሁም ደግሞ በጣም ደስ የምትሉ ምራቶች ናቸው የሚባለው አይቷ ነች አይደል? ሁለታችሁም ደስ ትላላችሁና ያው እንግዲህ ባህልን ጠብቃችሁ ቢሆንም እየተገናኛችሁ ያላችሁት የሆነ ጊዜ ደግሞ ነገሮቹ ሲስተካከሉ እንደ ፈጣሪ ፍቃድ፣ በየቀኑ ወይ ደግሞ በየቀኑ እንኳን የሰው ልጅ ሆኖ ከእናታችሁ ልጅ ጋር ራሱ በየቀኑ መገናኘት ቤስት አይደለም። እኔ አልወድም ማለት አልወድም ስላችሁ መናናቅ ይመጣል። የሆነ በፊት የነበረ ልጅ እያላችሁ ከአንድ ቤት ምትኖሩትና ከዛ ትልልቁ ናችሁ ይለያያል። በየቀኑ ምትገናኙ ከሆነ በቃ የሆነ ባትሰለቻችሁም፣ እንዴት ነው ይሄ መከባበሩ ላይ ይኖር ይችላል ምናምን ከማንም ጋር ቢያንስ በቃ በጣም ነው ምወደው፣ በጣም ነው ማከብረው፣ ከእሱ ጋር መለየት አልፈልግም ካላችሁ በሳምንት አንዴ፣ በሳምንት ሁለቴ በቂ ነው። በየቀኑ ከሆነ አይመጣው ወይ ደግሞ በየቀኑ ስትገናኙ የሆነ ለአንድ ሰዓት ምናምን ቢሆን ጥሩ ነው ብዬ አስባለሁ። ያው ባላችሁ ጋር ልጆቻችሁ ጋር ግን ሁሌ ማላደር የምትገናኙት እና ሁሉም ሰው ጋር የሆነ ጋፕ ሊኖረው ይገባል። ስፔስ ያስፈልጋል ለማንኛውም ሰው የሆነ ጋፕ ስታደርጉት ያ ሰው ለእናንተ እንደምታስፈልጉት እሱም እንደሚያስፈልጋቸው ምናምን የምትተያዩበት ታይም ነው ና ሶ የኔ ወርቅ ፏበይ ወንድማችን ያው እንግዲህ ሰብስክራይብ አድርጉት። የናኒ ወንድም ነው ስለዚህ ቅናት አይደርባችሁ። ደስ አይልም እንደዚህ ያደረጉሽ። እነሱን አሳደግሽ ደግሞ ዳማሾቻቸው ስለደች ፈጣሪ ቅሪ ይበላችሁ። ለማንኛውም ቅምጥሌ በጣም ነው ወድሽ። ቆንጆ በርች ልኝ እኔ ቀጥይበት ነው ምልሽ። መጥፎ ነገር ተማሪ አልልሽም ምንም አልልሽም። ነገ በቻናልሽ ደግሞ ትመጫልሽ ማለት ነው። በተረፈ በጣም ወዳችኋለሁ፣ አከብራችኋለሁ። መልካም አዳር ይሁንላችሁ። የነገሰው ይበላል።